ደህና ስትሉ እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገያላችሁ። ከቀኑ ስድስት ሰዓት ሆኗል። ዛሬ የደመራ መስቀል በዓለው እንደዚህ እኔና ነጻነት አምሮብን ወደ እናንተ ዜና ኢትዮጵያችንን በሁለት ምዕራፎች እየመራን አብረናችሁ እንዘልቃለን። ሮዛ መኮንን እና ነፃነት ፍቅሩ እስከ በሁለት ምዕራፎች እንዳችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። እንኳን ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ዘንድ ዛሬ የመስቀል ደመራ ይከበራል እና እንኳን አደረሳችሁ። በአጠቃላይ የክርስትና እምነት ተከታዮች ይህንን የመስቀል ደመራ በዓልን ለምታከብሩ እኛ እንኳን አደረሳችሁ ብለናል። እናንተም በየቤታችሁ በዓልን እያከበራችሁ ከእኛም ጋር እየቆያችሁ አብራችሁ እንድትዘልቁ እንጋብዛለን። መልካም አበይት ጉዳዮቻችን እናስታወቃቸው። የመስቀል ደመራ በዓልን ለማክበር በተለያዩ አካባቢዎች ዝግጅት እየተደረገ ይገኛል። የተባበሩት መንግሥታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድ እና በማሻሻያው ለአፍሪካ ውክልና ቅድሚያ እንዲሰጥ ፕሬዝዳንት ታዬ አጽቀሥላሴ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ቭላዲሚር ፑቲን ጋር የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማት እና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ ውይይት አደረጉ። ከውጭ ከያዝንላችሁ ጉዳይ ቱርክ ከሩሲያ የምትገዛውን ነዳጅ እንድታቆም አሜሪካ ጥሪ ያቀረበች የሚሉት የዜና ኢትዮጵያችን ምዕራፍ አንድ አበይት ጉዳዮቻችን ናቸው። ከዚህ ከዋናው ስቱዲዮ በቀጥታ ዜናዎቻችን ወደ እናንተ ይደርሳሉ። እዚህ ስቱዲዮ ከምናደርሳቸው ዜናዎች ባሻገር በቀጥታ መስመሮቻችን ላይ ባልደረቦቻችን ይገኛሉ። ቶማስ ኃይሉ ድሬዳዋ ነው የሚገኘው። ዛሬ የመስቀል ደመራ በዓል በተለያዩ የክርስትና እምነት ተከታዮች ዘንድ በድምቀት ይከበራል። ይህንን የዋዜማ ዝግጅት ተከትሎ ድባቡ ምን ይመስላል የሚለውን ያደርሰናል። ብሩክታይት አስራትም በቀጥታ መስመራችን ትገኛለች። የበዓል ዋዜማ የግብይት ሂደቱ ምን ይመስላል? ስትልም እንደዚህ መረጃዎችን የምታጋራን ይሆናል። አዎ ቅድስት ይልማም በሌላኛው የቀጥታ መስመራችን ጫፍ ላይ ትገኛለች። የበዓል ግብኝት ጓሏ እንደማየ ችቦም አለ ምን ይመስላል የሚለውን በተመለከተ ተጨማሪ የሆነ ሀሳቦችን እያደረሱን ወደ ኋላ ላይ አግኝተናቸው የሚቆዩ ይሆናል። ከዚህ በተጨማሪ ደግሞ ባልደረቦቻችን በስፖርት እና በቢዝነስ ዘገባዎቻችን አብረውን ቆይታ ያደርጋሉ። ጤና ይስጥልኝ፣ እንደምንዋላችሁ ክቡራን ተመልካቾቻችን። በዜና ኢትዮጵያ የቢዝነስ ሰዓታችን የተለያዩ የበዓል ግብይት መረጃዎችን ከዚሁ ከአዲስ አበባና በክልሎች በቀጥታ መስመር ባልደረቦቻችን መረጃዎችን ያደርሱናል። ይህንና ሌሎች የተመለከቱ ጉዳዮችን ወደ እናንተ ከቆይታ በኋላ እናደርሳለን። አብሯችን ቆዩ። እንደምንዋላችሁ ተመልካቾች። በዜና ኢትዮጵያ የስፖርት ጉዳያችን ደግሞ በቶኪዮ የዓለም አትሌቲክስ ሻምፒዮና የኢትዮጵያ ልዑክ ሁለት ብር ሁለት ነሃስ በድምሮ አራት ሜዳሊያዎችን ይዞ እንግዲህ ሀያ ሁለተኛ ደረጃ ከዓለም ይዞ ማጠናቀቁ ይታወሳል። ጉዳዩን በቀጥታ የሚመለከተው የኢትዮጵያ አትሌቲክስ ፌዴሬሽን ውጤቱን በተመለከተ ዛሬ ጋዜጣዊ መግለጫ ሰጥቷል። በዋናነት ይህንን እንመለከታለን። የዩሮፓ ሊግና የሳምንቱ ተጠባቂ ጨዋታዎችንም ወደ እናንተ የምናደርስ ይሆናል። አስቀድመን አጫጭር ዜናዎቻችንን ወደ እናንተ እናደርሳለን። የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና በማሻሻያውም ለአፍሪካ ውክልና ቅድሚያ እንዲሰጥ ፕሬዚዳንት ታዬ አጽቀሥላሴ ጥሪ አቀረቡ። በኒውዮርክ ሰማንያኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት ፕሬዚዳንት ታዬ የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና ና በማሻሻያውም ለአፍሪካ ውክልና በምክር ቤቱ በሁለቱም በኩል ቅድሚያ እንዲሰጥ ድጋሚ ጥሪ አቅርበዋል። ፕሬዚዳንቱ ለአፍሪካ ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ደግሞ ግማሽ መፍትሄ እንደሌለ ገልጸዋል። ፕሬዚዳንቱ በንግግራቸውም ትኩረት ከሰጧቸው ጉዳዮች መካከል አንደኛው ደግሞ እዳን የተመለከተ ጉዳይ ሲሆን በዕዳ ስረዛ ዙሪያ አዲስ ዓለም አቀፍ እርምጃ እንዲወሰድም ጠይቀዋል። ፕሬዝዳንቱ የታላቁ ኢትዮጵያ ህዳሴ ግድብ ተጠናቆ መመረቁም የኤሌክትሪክ ኃይል ተደራሽ ላልሆኑ 60 ሚሊዮን ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ መሆኑንም ገልጸዋል። ግድቡ በከባድ የውሃ እጥረት ውስጥ ለሚኖሩ ወገኖቻችን ንጹህ ውሃ ለማቅረብ የምግብ ዋስትናን ለማረጋገጥና አጠቃላይ ልማትን እውን ለማድረግ አቅማችንን ያሳድጋል ሲሉም ገልጸዋል። አጫጭር ጉዳያችን ወደ እናንተ መድረሱን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ቭላዲሚር ፑቲን ጋር የኃይል ማመንጫ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ ተወያይተዋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ የኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይም መካሄዱ ተገልጿል። ኢትዮጵያና ቻይና በዲጂታልና በቴክኖሎጂ ትብብር ዙሪያ በጋራ ለመስራት የመግባቢያ ስምምነት ተፈራርመዋል። የሁለቱ ሀገራት የኢንፎርሜሽን ቴክኖሎጂ ፎረም በአዲስ አበባ በተካሄደበት ወቅት የየሀገራቱ የዘርፉ ተሞክሮችም ተጠቅሷል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ኢትዮጵያና ቻይና የረዥም ጊዜ የሁለትዮሽ ዲፕሎማሲያዊ ግንኙነት ያላቸው ሀገሮች መሆናቸውን አንስተው በዲጂታልና አይቲ ዙሪያም በጋራ እየሰሩ እንደሚገኙ ገልጸዋል። የዲጂታል ቴክኖሎጂ ተጠቃሚነትን ለማሳደግ የዘርፉን መሰረተ ልማት የማስፋፋት ስራ መሰራቱንና በዚህም የሁለቱ ሀገራት ትብብር ወሳኝ ሚና እንደነበረው ሚኒስትሩ ጠቁመዋል። የቻይና ኢንዱስትሪና ኢንፎርሜሽን ቴክኖሎጂ ሚኒስትር ሊ ሌቸንግ በበኩላቸው ኢትዮጵያና ቻይና በተለይም በአይሲቲ ዘርፍ ትብብራቸው ተጠናክሮ መቀጠሉን ጠቅሰው በተለይ የተፈራረሙት የመግባቢያ ስምምነት ትብብሩን የበለጠ ለማጠናከር እንደሚያግዝም ገልጸዋል። በአዲስ አበባ በተካሄደው የአይሲቲ ዘርፍ የሁለቱ ሀገራት የሚ ሮች ውይይት ላይም ከፍተኛ የቻይና መንግስት ልኡካን ተሳትፈውበታል። ዘገባው የሪፖርተራችን መሐመድ ራማቶ ነው። ችን ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። እንኳን ለመስቀል ደመራ በዓል አደረሳችሁ። ከዛ ጋር ወደ ተገናኙ ዘገባዎቻችን ነው የምናልፈው። የመስቀል ደመራ በዓልን በድሬዳዋ ከተማ ለማክበር ቅድመ ዝግጅቶች እየተደረጉ ነው። እዚሁ ርዕሰ ጉዳይ ላይ እንቆይ። ከዛው ከስፍራው ሪፖርተራችን ቶማስ ሀይሉን በቀጥታ መስመራችን ላይ አግኝተኗል። ያለውን ቅድመ ዝግጅት በተመለከተ ከእሱ ጋር ቆይታ እናደርጋለን። እንዴት ቆይታል ቶማስ? እንግዲህ ባለህበት በድሬዳዋ ከተማ ያለው የመስቀል ደመራ ድባብ ምን ይመስላል? ምን ዝግጅቶች አሉ? ከሄድክም ቆየት ብልሃል ና ያሉ ቆየት ያሉ ዝግጅቶችም ካሉ ከነሱ ጀምረ ዛሬስ ምን ይመስላል ይበአል ድባቡ የሚለውን አስቃኘን። አመሰግናለሁ። እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ በቅድሚያ ማለት እፈልጋለሁ። እኔም እንግዲህ እንዳላችሁት መስቀል የኢየሱስ ክርስቶስ በመስቀል ላይ ትልቁ ፍቅሩን የመጨረሻ ፍቅሩን ሀያል ፍቅሩን ያሳየበት እንደሆነ በክርስትና እምነቶች ተከታዮች ዘንድ በጣም ይታመንበታል። ይህን ተከትሎ ታዲያ መስቀል በየአመቱ በተለያዩ ቦታዎች ሲከበር በዚህ በድሬዳዋም ከጠዋት ጀምሮ በተለይ እስከ ስምንት ሰዓት በኋላ ነው ሙሉ ለሙሉ ስነስርዓቱ የሚጀመረው ነገር ግን ዝግጅት የሚደረግበት ነው። ከወር በፊት ደግሞ በዚህ መስከረም ወር ውስጥ በአጠቃላይ ሊባል በሚችል መልኩ ቅድመ ዝግጅቶች ደግሞ በየአድባራቱ ይደረጋሉ። ዘማሪያኑ፣ ሊቃውንቱ የቤተክርስቲያን በስፋት ነው የምትዘጋጅበት። መስከረም አስራስድስትን ለማክበር ማለት ነው የደመራ በዓልን ለማክበር ከዚህ ጋር በተያያዘ እኔ እንግዲህ በነበርኩበት እንዲሁም በየተለያዩ ቦታዎች ላይ ተዘዋውሬ በተመለከትኩበት እንግዲህ ዝግጅቶች መደረጋቸውን ከተለያዩ አድባራትም መዘምራኖች ሲዘጋጁ እንደነበር ለማስተዋል ችያለው ይህ ታዲያ እንግዲህ አሁን እዚህ ኢትዮ ጅቡቲ ምድር ባቡር አደባባዩ ጋር ያለ ነው። ከዚህ ጋር ነው እንግዲህ ረጅም ዓመት ጀምሮ ሲከበር የነበረው። በአራቱ አቅጣጫዎች ምእመኑ ይመጣል። በአራቱ አቅጣጫዎች ደግሞ ከየደብሩ መዘምራኖች እየዘመሩ የመስቀልን ኃያልነት የመስቀልን ፍቅር እየሰበኩ ብርሃነ መስቀሉ ለዓለም ሕዝቦች ያመጣውን ፍቅር የተገለጠበትን ሰላምና አንድነት እየገለጡ እየዘመሩ ይሄዳሉ ማለት ነው እዚህ ታዲያ ከስምንት ሰዓት በኋላ ይዘመራል። የተለያዩ ጥሬ የተደረገላቸው እንግዶችም ተገኝተው መልእክቶችን ያስተላልፋሉ። ከነዚህ መልእክት ከሚያስተላልፉት መካከል እንግዲህ ሊቀጳጳሶች አሉ። እንዲሁም የድሬዳዋ ከተማ ከንቲባ ከድርጅዋርም እዚሁ ላይ ተገኝተው ስለሰላም፣ ስለፍቅር ስለድሬዳዋ አንዳንድ ሀሳቦችን ያጋራሉ ተብሎ ይጠበቃል። እንግዲህ እንደሚታወቀው መስቀል በተለይ ደግሞ የደመራ በዓል ጋር ሲነሳ ራሱ ችቦ ተነባብረው ተጠባብቀው እንዲሁም ደግሞ ተሳስረው በአንድነት እንደሚበሩ ሁሉ ከሃይማኖታዊ ትርጉሙ በዘለለም የአንድነት፣ የሕብረት፣ የሰላም፣ የፍቅር ተምሳሌት ነውና ይህንን በየአመቱ በክርስትና እምነት ተከታዮች በተለይም በኦርቶዶክስ ክርስትና እምነት ተከታዮች ዘንድ በስፋት በጉጉትም የሚጠበቅ ከመሆኑ አኳያ ቅድመ ዝግጅትም የሚደረግበት ነው። አሁን ላይ ከተለያዩ ቦታዎች ላይ መዘምራኖች መምጣታቸውን ከሰዓት በኋላ የሚጀምሩ ይሆናል። እንግዲህ በሰባት ሰዓቱ ደግሞ ሌሎች መረጃዎችን ወደ ተመልካቾቻችን የምናጋራ ይሆናል። መልካም እናመሰግናለን። ቶማስ፣ ለመረጃዎቹ መልካም ቀን ይሆናል። ዜና ኢትዮጵያ ላይ ነው የምትገኙ፣ ተመልካቾቻችን በዝርዝር ወደ ምንመለከታቸው ዜናዎቻችን እናልፋለን። በወሊሶ ከተማ ከሚገኙ አድባራትና ገዳማት የተውጣጡ የሰንበት ትምህርት ቤት ወጣት መዘምራን ዛሬ በሚከበረው ደመራ የሚቀርቡ መዝሙርና ወረብ ጥናት ዝግጅት አድርገዋል። በወሊሶ የበዴሳ ደብረ ቅዱሳን ቅዱስ ባለወልድ አባ ሳሙኤል ዘወልድባ ቤተ ክርስቲያን በዓሉ ሃይማኖታዊና ባህላዊ እሴት ያለው መሆኑን ተከትሎ ሁሉም አብሮነትን በሚያጠናክር መልኩ እንዲያከብርም ጠይቃለች። ወንድማገኝ አይሉ በጉዳዩ ላይ ተጨማሪ ዘገባ አለው። በደቡብ ምዕራብ ሸዋ ዞን በወሊሶ ከተማ የበዴሳ ደብረ ቅዱሳን ቅዱስ ባለወልድ እና አባ ሳሙኤል ዘወልደባ ገዳም ሰንበት ትምህርት ቤት ተማሪዎችም ዝግጅት ሲያደርጉ ተገኝተን ትርኢታቸው ምን መልክ እንዳለው ጠይቀናቸውም ነበር። ከወራት በፊት ከየአጥቢያቸው የተውጣጡ የሰንበት ትምህርት ቤት ወጣቶች በአንድ ተሰብስበው እንደሚያዘጋጁ ነግረውናል። በዚህ በወሊሶ ከተማ ሰባት ደብራት አሉ። ከሰባት ደብራቱ ደግሞ እኛ ዘንድሮ የመስቀል በዓል በአደባባይ የሚከበር የኛ ነውና እና በሚገባ አጥንተናል በሚገባ ተዘጋጅተናል። ለሶስት ወራት ነበር ስንዘጋጀ ነበረው እና በደመቀ እያጠና ነው፣ ወረብ እያጠና ነው፣ ትዕይንቱንም እየሰራ ነው ነው እንጀኛ ደብር ደግሞ ደብረ ቅዱሳን ቅዱስ ባለወልድና አባ ሳሙኤል ዘወልደ በቤተክርስቲያን ከሶስት ወር ምናምን አካባቢ ጀምሮ ብዙ አይነት እንትኖችን ዝግጅቶችን አድርገናል። ወረቦቹን ደግሞ ስናጠና በግዕዙም በኦሮምኛውም እያደረግን በሁለቱም ቋንቋ ተደራሽ እንዲሆን ለማድረግ ሲባል በዛ እያጠናን ነበር። ከዛ መዝሙሮችንም እያጠናን ነበር። ከዛ ውጭ ደግሞ አንዳንድ ትርኢቶችንም እየሰራን ነበር። ይህ የደመራና የመስቀል ክብረ በዓል ልዩ ትርጉም ያለው መሆኑን የቤተ ክርስቲያኒቱ የሰንበት ትምህርት ቤት ሰብሳቢ ሺመክት ለገሰ ተናግረዋል። በእነዚህ ወጣት ሰንበት ትምህርት ቤት ተማሪዎች ዝግጅት እንዲሁም በቤተ ክርስቲያን አባቶች በያሬዳዊ ዝማሬና ጸሎት በድምቀት ለማክበር በከተማዋ ካሉ ሰባቱም አድባራት በአንድ ስፍራ እንደሚገናኙ ገልጿል። በከተማችን ሰባት አድባራት አሉ። ሰባቱም አድባራት በእለቱ በአንድ ቦታ ላይ እንገናኛለን። ከተለያዩ ከሁሉም አቅጣጫ በዝማሬ እየዘመርን ከማህበረ ካህናት እንዲሁም ደግሞ በሰንበት ትምህርት ቤት ምእመን ጋር አንድ በመሆን አንድ ቦታ ላይ እንሰበሰባለን። ከዛ በኋላ ነው ወደ መስቀል አደባባዩ ይዘን እንሄዳለን። የመስቀል ደመራ በዓል ላይ ትኩረት ያደረጉ ዘገባዎች ወደ እናንተ እየደረሱ ነው የሚገኙት። በመስቀል ደመራ በዓል አስተምሮ መሰረት በአንድነትና በፍቅር መተሳሰብ የሰው ልጆች የዘወትር ተግባር ሊሆን እንደሚገባ አባቶች ገልጸዋል። ሪፖርተራችን ሚካኤል ገዙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችን አነጋግሮ ተከታዩን ዘገባ አዘጋጅተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአደባባይ ከምታከብራቸው አበይት በዓላት የመስቀል ደመራ በዓል ይጠቀሳል። በዓሉ የኢየሱስ ክርስቶስ ግማደ መስቀል ለብዙ ዓመታት ተቀብሮ ከነበረበት በንግስት እሌኒ አማካኝነት የተገኘበት ስለመሆኑ የእምነቱ አስተምሮ ያስረዳል። ትርጉሙ፣ ደመራ ማለት አንድነት ማለት ነው። የእጽዋቶች የችቦች መደመር፣ አንድ መሆን ማለት ነው። ደመራ ማለት አንድነት ማለት ነው የሚያሳየው እና እጽዋት አንድ ላይ ተሰብስበው ችቦች አንድ ላይ ሆኖ ሲቃጠሉ ጢሱ ሲጤስ፣ የዚያ ጢስ ወደ ላይ ከወጣ በኋላ ተመልሶ መጥቶ መስቀሉ ካለበት ተራራ ያለፈ አለፈ ነው የሚለው፣ እንግዲህ ያንን ምልክት አድርጋ ሌኒ ንግስት ማስቆፈር ጀመረች ማለት ነው። እንግዲህ መስከረም 17 ቁፋሮ ተጀመረ መጋቢት 10 ላይ ደግሞ ተገኘ ማለት ነው። በኢትዮጵያ የመስቀል በዓል ደመራ በመደመርና ችቦ በማብራት በአደባባይ ሲከበር በካህናት ዲያቆናትና ምእመናን የተለያዩ መንፈሳዊ ስነ ስርዓቶች በህብረት ይፈጸማሉ። አገራዊ ሃይማኖታዊ ከመሆኑ አልፎ ዓለም አቀፋዊ ሆኗል። ሀገራችንም ሰፊ ቦታ ትሰጠዋለች። በሜልጥ ቤተ ክርስቲያናችን ባለቤቲቱ ይህንን ሰፊ ቦታ ሰጥታ በታላቅ ጉጉት የሚጠብቀውና የሚያከብረው መስቀሉ ኢየሱስ ክርስቶስ ለሰው ልጆች ድህነት ያወጀበትና እስከ ሞቱ የዘለቀ ፍቅሩ የተገለጠበት ነው። መስቀል እንግዲህ የጥል ግድግዳ ያፈረሰ ነው። የጥል ግድግዳ ፍርሶ አፍርሶ የሰዎች ልጆች ከመከራ ወደ ደስታ ካሉበት የጨለማ ዘመን ወደ ደስታ ዘመን እንዲመጡ ይልቁንም በዓለም ሲኖሩ አጋንንትን የሚያስፈሩበት እነሱ የሚመኩበት የማተብ ምልክት ሆኖ የሚኖር ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ እንድንማር አስቀምጦልን የሄደው ትልቁ ነገር ምንድን ነው? መስቀል የፍቅር መሰረት ነው። የእምነቱ አስተምሮን መሰረት በማድረግ በአንድነትና በፍቅር መተሳሰብ የሰው ልጆች የዘውትር ተግባር ሊሆን እንደሚገባም አባቶች አንስተዋል። እነዚህ የእጽዋት እንጨቶች ተሰባስበው ትልቅ ብርሃን ያስገኛሉ። ጠፍቶ የነበረውን ተሰውሮ የነበረውን መስቀል አስገኝተዋል ምክንያቱ ነው። የሰው ልጅም አንድ ቢሆን በፍቅር አንድ ቢሆን፣ በትዕግስት አንድ ቢሆን፣ በእግዚአብሔር ቃል አንድ ቢሆን፣ በሃይማኖት አንድ ቢሆን፣ በክርስትና ትልቅ ዋጋ እንደሚያገኝ እያሰበ ከስጋዊ ነገር እየራቀ ከመንፈሳዊ ነገር እየቀረበ የሚሄድበት ቢሆን መልካም ነው። መስቀል ደመራ በዓል በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ኢትዮጵያ በቅርስነት ካስመዘገበቻቸው መንፈሳዊ ሀብቶቿ መካከል የሚገኝ ነው። ደመራና የመስቀል በዓል ለሰው ልጆች በጋራ ተደምሮ በፍቅር መኖርን የሚያስተምር ነው ሲሉ የኢትዮጵያውያን ኦርቶዶክስ ተዋህዶ ቤተክርስቲያን መምህራን ገለጹ። ኢትዮጵያውያን ከደመራ በዓል ምሳሌነት በመማር ለሀገር በጋራ ሊቆሙ ይገባልም ብለዋል። አቤል ሙልጌታ ተጨማሪ ዘገባ አለው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን ዘንድ የሚከበረው የመስቀል ደመራ በዓል ጥንተ ነገሩ ንግሥት እሌኒ ከ300 ዓመታት በላይ ቆሻሻ ውስጥ ተጥሎ የነበረውን ኢየሱስ ክርስቶስ የተሰቀለበትን እውነተኛው መስቀል ለማግኘት ያደረገችውን ክርስቲያናዊ ተጋድሎ የሚዘክር ነው። ንግሥቲቱ መስቀሉን ለማግኘት ችቦ ሰብስባ በመደመር በተቃጠለው ችቦ ብርሃን ጢስ እየተመራችም የኢየሱስ ክርስቶስን መስቀል ያገኘችበት እንደሆነም የቤተ ክርስቲያኒቱ አስተምህሮም ያሳያል። ችቦች ይመጣሉ። ያንን አንድ ላይ ሰብሰብ ተደርጎ ተደምሮ አንድ ሆኖ ታስሮ ነው ወደ መብራትነት የምቀየረው። ስለዚህ ደመራው ተደምሮ ብርሃን ነው የተገኘው። የዛ ሁሉ ችቦዎች መደመር ያመጣው ብርሃን ከዛ የወጣው ጭስ ነው መስቀሉ የት ቦታ እንዳለ ያሳየውና፣ ስለዚህ ይሄ በጋራ ሆኖ የበራው ችቦ ብርሃንነትን አሳይቷል። ይሄ ሕብረት አንድነትን በጋራ መሆንን ከደመራ በዓል እንድንማር ነው። ይህም የደመራው ውጤት የትብብር፣ የመሰባሰብ አንድ መሆን አቅምን የሚያሳይ እንደሆነም የቤተ ክርስቲያኒቱ መምህራንም ይገልጻሉ። ሁላችን ተሰባሰብ ምሁር እየተማረ ያልተማረ አቅም ያለው የሌለው ሲሰባሰብ አንድ ሀገር ግንባታ ይፈጥራል ወይ ደግሞ አቅም ይፈጥራል ማለት። ስለዚህ ሰላም፣ መስቀል ሰላም ከሆነ ፍቅር ከሆነ እኛ ከኛ የሚጠበቀው በአሁኑ ሰዓት ምንድን ነው ሲባል አንድነት ማለት መለያየት ሳይሆን መደመረን፣ መራራቅ ሳይሆን መቃረብም፣ መጠላ ሳይሆን መፋቀርን ነው ስለዚህ ሀገር የምትገነባ በፍቅር ነው ማለት። የደመራ ጽንሰ ሐሳብን በመውሰድ ዜጎች ለሀገራዊ አንድነትና እድገት ሊጠቀሙበት የሚቻል መሆኑንም መምህራኑ ያነሳሉ። እንደ ተደመሩ ችቦችም ለሀገር አብሮ መትጋት ይገባል ሲሉም ያብራራሉ። መስቀል እኮ ተደምሮ እንጨት ተሰብስቦ ነው መስቀሉ እንዲገኝ የተደረገው። ተለያይቶ ሀገር ማሳደግ አይቻልም። በደመራው ጢስ የተገኘው የኢየሱስ ክርስቶስ መስቀል ፍቅርና አንድነትን የሚሰብክ የሰላም ምልክት እንደሆነም በማሰብ ዜጎችም የመስቀሉን ትርጉም መከተል ይገባቸዋልም ብለዋል መምህራም። ሰውና እግዚአብሔር አንድ የሆኑት ክርስቶስ በመስቀል ላይ ባፈሰሰው ደሙ ነው። ስለዚህ መስቀል የሰላም ምልክት ነው፣ ጥል የጠፋበት ነው። ይሄ ብቻ አይደለም። በመስቀሉ ሰላምን ያደረገላል ቅዱስ ጳውሎስ እዚህ ኤፌሶን ምዕራፍ ሁለት ላይ በመስቀሉ መስቀል ላይ ባፈሰሰው ደግሞ ሰላምን አደረገ። ስለዚህ መስቀልን ስናስብ እኛ ፍቅርን ነው የምናስበው፣ መስቀልን ስናስብ ሰላምን ነው የምናስበው፣ መስቀልን ስናስብ ህብረትን፣ አንድነትን ነው የምናስበው። እግዚአብሔር እኛ ከራሱ ጋር አንድ ካደረገን እኛ በምድር የምንኖር ሰዎች መስቀልን ስናከብር አንድ መልካችን ብዙ ነው፣ ቋንቋችን ብዙ ነው፣ ብዙ የሚለያዩን ወይም ህብር አለን ብዙ። ግን በክርስቶስ መስቀል ሰውና እግዚአብሔር አንድ ከሆኑ በክርስቶስ መስቀል ሞት ከጠፋ አሁን በክርስቶስ መስቀል ሰላም ከሆነ፣ መስቀልን ፍቅር ነው የምንለው፣ መስቀልን ሰላም ነው የምንለው። ስለዚህ ፍቅርን ሰላምን የታወጀበት ስለሆነ የመስቀል በዓል የፍቅር በዓል ነው። የደመራና የመስቀል በዓል በኢትዮጵያ ደምቀው ከሚከበሩ የአደባባይ በዓላት መካከል ሲሆን በዩኔስኮም ተመዝግቦ የሚገኝ ነው። ቀጥለናል። በአሶሳ ከተማ የደመራና የመስቀል በዓላት ሃይማኖታዊ ስርዓታቸውን በጠበቀ መልኩ በተለያዩ ዝግጅቶች ለማክበር የቅድመ ዝግጅት ስራዎች መጠናቀቃቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሶሳ ሀገረ ስብከት ዋና ስራ አስኪያጅ መላከ ፀሐይ ቆሞስ አባ ዘካሪ አጸጋው ገለጹ። ዋና ስራ አስኪያጁ የበዓሉን የቅድመ ዝግጅት ስራዎች በተመለከተ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ደምራና መስቀል በሕዝበ ክርስቲያኑ በጉጉት የሚጠበቁ የአንድነት፣ የሰላምና የፍቅር ተምሳሌት የሆኑ በዓላት ናቸው ብለዋል። በቤንሻንጉል ጉምዝ ክልል ባሶሳ ከተማና በተለያዩ የክልሉ አካባቢዎችም ደመራና መስቀልን እንደ ወትሮ ሁሉ ሀይማኖታዊ ስርአታቸውን በጠበቀ መልኩ ለማክበር ዝግጅት መጠናቀቁን ዋና ስራ አስኪያጁ ገልጸዋል። የተለያዩ ወጣቶችና ና ምላው ምእምን የደመራ ቦታዎችን ከማጽዳት ጀምሮ ለበአሉ አስፈላጊ የሆኑ ቅድመ ዝግጅት ስራዎችን ማከናወናቸውን መልአከ ቆሞስ አባ ዘካሪ አስጸቀው ጠቁመዋል። የሰላም የፍቅር፣ የመተሳሰብ በመሆኑ ሁሉም በመተባበርና ና የተቸገሩትን በመደገፍ ሊያሳልፈው ይገባል ሲሉም ዋና ስራ አስኪያጁ መልእክታቸውን አስተላልፈዋል። ዘገባው የሪፖርተራችን ጀማል አህመድ ነው። በሌላ ዜና የመስቀል ደመራ በዓል የአብሮነትና የመተባበር ኃይልን የሚያስረዳ ደማቅ ሃይማኖታዊ በዓል መሆኑ ተገለጸ። በባቢሌ ከተማ በዓሉን በአብሮነት የሚያከብሩ የተለያየ እምነት ተከታይ ነዋሪዎች ህብረ ብሔራዊነት የኢትዮጵያ ውበቷ በመሆኑ አንድነትን ማጠናከር እንደሚገባም ተናግረዋል። ቴድሮስ ታደሰ በጉዳዩ ላይ ተጨማሪ ዘገባ አለው። የተለያዩ ሃይማኖታዊ በዓላት በድምቀት ከሚከበርባቸው አካባቢዎች መካከል የምትጠቀሰው ባቢሌ የመስቀል ደመራ በዓልንም የአካባቢው ነዋሪዎች ተሰባስበው ያከብራሉ። በየአመቱ በአቶ ከተማ ታደሰ ቤት የሚከበረው የደመራ በዓልን ለየት የሚያደርገው ታዲያ የተለያዩ ሃይማኖት ተከታዮች በጋራ ተሰባስበው በድምቀት የሚያከብሩት መሆኑ ነው። የደመራ በዓልን ስናከብር እንደ ባቢሌም ሆነ እንደማል እንደ ክርስትናም ተከታይ በጣም ደስ ብሎ ነው የምናከብረው በተለይ ደግሞ አሁን እኛ ባለንበት አካባቢ ደመራን ከመላው የህብረተሰቡ አካል ነው ማህበረሰቡ ሙስሊም ክርስቲያን ሳይል ደስ ብሎት በጋራ የክርስቲያኑን እምነትም የሙስሊሙንም እምነት በጋባራ የሚከበርበት ሁኔታ ስላለ በጣም ደስ የደመራ በዓል የህብረትን ኃይል በውል የሚያስረዳ ረቂቅ ትርጉም ያለው በዓል ነው። ይሄን ነገር እኮ በአባይ ግድብ ላይ ተማ አባይ ግድብ ሲሰራ የሁሉም ከህፃን እስከ ሀላ ከሀብታም እስከ ድሃ ሁሉም ነገር አዋጥቶ የሰራው ግድብ እንደሆነ ይታወቃል። ስለዚህ በጋራ ሆነን የምንሰራቸው ማናቸውም ነገሮች ለሀገራችን ብልጽግናና እድገት ትልቅ አስተዋጽኦ እንደሚያደርጉ የአባይ ግድብ የቅርብ ጊዜ ምሳሌ ነው። በዓላትን አብሮ በማክበር በሰላም የመኖር እሴትን እያዳበሩ የሚገኙት ነዋሪዎቹ ታዲያ ህብረ ብሔራዊነት ለኢትዮጵያ ውበቷ መሆኑን ይገልጻሉ። ሙስሊሙ ጓደኛ ሙስሊሙ የሚቀርብ ሰው የእኛ መስፋት ሲሆን ኬኩን ደፍቶ ምንም ብሎ ይመጣል። አንተም ሙስሊሞች ወንድሞችን እንደሚመጡ ታውቃለህ። ለሙስሊም የሚሆን ነገር አዘጋጅተህ ትጠብቃለህ። ሼኮችም አባቶቻችን ናቸው፣ ቄሶችም አባቶቻችን ናቸው። ይሄ ነው በቃ ያለው ባቢሎ የእኛ መልካችንም ውበታችንም አንድነታችን ነው እና ፈጣሪ አይለየን ነው የምለው። በኢትዮጵያ ሰላምን በማጽናት የእርስ በእርስ ግንኙነትን ለማጠናከር የአብሮነትን እሴት ይበልጥ ማጎልበት ከሁሉም የህብረተሰብ ክፍል የሚጠበቅ ኃላፊነት ነው። አያኒ አሉ አጃን ተካዱፍቱ ወልማንቀፍ በዓልን ስናከብር በአንድ ላይ ተሰብስበን ነው። አንድነታችንንና መከባበራችንን በሰላም እንድንኖር አስችሎናል። ይህንን በሁሉም አካባቢዎች ማጠናከር ያስፈልጋል። ትልቁ ነገር መከባበርን ነው። አንዱ ሃይማኖት አንዱን ሃይማኖት ማክበር ነው። ለሰላም ትልቁ የኔ በልጥ የኔ በልጥ አለመኖር ነው። ሁላችንም ሙስሊም ክርስቲያን ሳንል ተዋደን መኖር ነው። በዓለም አቀፍ ደረጃ ከማይዳሰሱ ቅርሶች መካከል የተመዘገበው የመስቀል ዳመራ በዓል አከባበር የተለያዩ ባህሎች የሚንጸባረቁበት ደማቅ ሃይማኖታዊ በዓል ነው። ከመስቀል ደመራ ወጣ ወዳሉ ዘገባዎቻችን እንምራችሁ። የአዲስ አበባ ከተማ ከንቲባ አዳነች አበቤ በክረምት በጎ ፍቃድ የተገነቡ ሁለት መቶ ሀምሳ ሶስት ቤቶችን ለነዋሪዎች አስተላለፉ። በአቃቂ ቃሊቲ ክፍለ ከተማ እጅግ የተኮሳቆሉ ቤቶችን በማፍረስ የተገነቡት ሁለት መቶ ሀምሳ ሶስት ቤቶች የቅድሚያ ቅድሚያ ለሚገባቸው የሀገር ባለውለታዎች ሀገር ሲያገለግሉ፣ ለማህበራዊ ችግር ለተጋለጡ የአልጋ ቁራኛዎች፣ ጧሪ ደጋፊ ለሌላቸው የህብረተሰብ ክፍሎች ማስተላለፋቸውን ከንቲባ አዳነች አቤቤ ገልጸዋል። ባለፈው እሁድ የተላለፉትን ጨምሮ በዘንድሮ የክረምት በጎ ፈቃድ አገልግሎት በሶስት ወራት ጊዜ ውስጥ ከተገነቡት ከሶስት ሺህ በላይ ቤቶች ውስጥ አንድ ሺ ዘጠኝ መቶ ሀያ አራት የሚሆኑትን ቅድሚያ ለሚገባቸው ወገኖች ማስተላለፋቸውንም ተናግረዋል። ቤቶቹ የጸዱ፣ መሰረታዊ ግብዓቶች የተሟሉላቸው፣ ዘመናዊና ጤናማ የአኗኗር ዘይቤን የሚፈጥሩ፣ የራሳቸው ቁጥር ግቢና የጋራ መገልገያዎች ያሏቸው፣ የህጻናት መዝናኛና መጫወቻዎች እንዲሁም የንግድ ሱቆችን እያካተቱ መሆናቸውንም የገለጹት የበጎ ፈቃድ ተግባሩን ለደገፉ ልበቀናዎች እና ላስተባበሩ የከተማው አመራሮች በሙሉ ከንቲባ አዳነች አቤቤ በተጠቃሚዎች ስም ምስጋና አቅርበዋል። ዘገባው የሪፖርተራችን አባዲ ወይ ናይ ነው። ወደ ውጪ ዜናዎቻችን እናልፋለን። የፍልስጤሙ ፕሬዝዳንት ማህሙድ አባስ እንደ አውሮፓውያን አቆጣጠር በ2023 ሀማስ በእስራኤል ላይ ያደረሰውን ጥቃት እንደማይቀበሉትና ቡድኑ ጋዛን በማስተዳደር ምንም አይነት ሚና እንደማይኖረው ተናገሩ። የቪዲዮ መልእክት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያስተላለፉት ማህሙድ አባስ በጋራ በጋዛ ፍልስጤማውያን ላይ እስራኤል የዘር ማጥፋት ውድመት ረሃብና መፈናቀል አድርሳለች ብለዋል። በጋዛ የደረሰውን ሞትና ውድመት እጅግ አሰቃቂ በሆነ መልኩ የዘረዘሩት አባስ የፍልስጤም ባለስልጣናት ሐማስ በጥቅምት ሰባት የወሰደውን እርምጃ እንደማይቀበሉና ህዝባቸውን እንደማይወክል ተናግረዋል። ጦርነቱ ካበቃ በኋላ በግዛቶች ውስጥ መንግስት ምን እንደሚመስል ራዕያቸውን ገልጸው የፍልስጤም አስተዳደር ለአስተዳደርና ደህንነት ሙሉ ኃላፊነት ለመሸከም ዝግጁ ነው፣ ሐማስ በአስተዳደር ውስጥም ምንም አይነት ሚና አይኖረውም እና ቸውን ለፍልስጤም ባለስልጣናት ማስረከብ አለባቸው ብለዋል። ፍልስጤም ነጻ ካልወጣች ፍትህ ሊኖር አይችልም ብለዋል አባስ። አባስ ባደረጉት ንግግርም በጋዛ ጦርነት ለፍልስጤማውያን የቆሙትን የአለም መሪዎች አመስግነው በቅርቡ ደግሞ የፍልስጤም መንግስት እውቅና መስጠቱ ለህዝባቸው የሰላም ተስፋ የሰጠ መሆኑንም ገልጸዋል። የውጭ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ቱርኪ ከሩሲያ የምትገዛውን ነዳጅ እንድታቆም አሜሪካ ጥሪ አቀረበች። የቱርኪ ፕሬዚዳንት ረሲብ ጣይብ ኤርዶሃን ከአሜሪካኑ አቻቸው ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ መክረዋል። ኤርዶሃን በነጩ ቤተ መንግስት ሲገኙ ከአውሮፓውያኑ 2019 ወዲህ አሁኑ የመጀመሪያቸው ነው። መሪዎቹ ጋዛን ጨምሮ በዓለም አቀፍ ግጭቶች በጦር መሳሪያ ሽያጭና በሌሎች ጉዳዮችም ላይ መክረዋል። ሩሲያ የዩክሬን ዘመቻዋን እንድታቆም ኤርዶሃን በፕሬዚዳንት ፑቲን ላይ ጫና እንዲያሳድሩም ትራምፕ ጥሪ ማቅረባቸው ተዘግቧል። ዘገባው የኤኤፍፒ ነው። ዜና ኢትዮጵያ ላይ ትገኛላችሁ፣ ተመልካቾቻችን። አሁን ደግሞ የቢዝነስ ዘገባዎቻችን እንዲሁም ደግሞ የስፖርት ዘገባዎቻችን ወደ እናንተ የሚቀርቡበት ሰዓት ላይ እንገኛለን። በምዕራፍ ሁለት ከኛ ጋር እንገናኛለን።